ዳኒ ዛሬ ቁም ነገረኛ ሆናል። ለማንኛውም ከፍቅረኛው ጋር ብታለያየትም እንኳን በዚህ ካስካት። ለማንኛውም ዳኒ ለሀይሚ ወርቅ አሰረላት። በጣም ያሳዝናል። ብሩኬ ጠፍቷል፣ ስልኩም ዘጋግቶ ጠፍቷል አሉ። በጣም ነው ያዘንኩ ብሩኬ በመጥፋቱ። በመጀመሪያ ደረጃ ሀይሚ ዛሬ ዳኒን ማግኘት አልነበረብሽም። ሲቀጥል ደግሞ ስጦታውን መቀበል አልነበረብሽም፣ ወርውረሽ መስጠት ነበረብሽ። ነገር ግን ስጦታ ይናቀም። በርግጥ ግን በጣም ነው ያዘንኩት። አይ ይህ ሀይሚ ወጥመድ ውስጥ እየገባሽ ነው። በጣም መጥፎ ነገር ውስጥ እየገባሽ ነው። ማሬ መንቃት አለብሽ። ይህ ሰውዬ ምንም አይጠቅመሽም፣ አይረባሽም። በቃ እነሱ ሳይጣሉ እንዴት ነው ላሳርቅ የምትዩ? ሀይሚዬ የኔ ቸኮላታ እነሱ አልተጣሉም ሲጀመር ማለት ነው አሁን ይህን ነገር ያመጣው ሆን ብሎ ነው ከአንቺ ጋር ከብሩኬ ጋር እንድትለያዩ ብሎ ነው ሲቀጥል ደግሞ ብሩኬ ስለጠፋ ሀይሚን ተጠያቂ አታደርጊ ሁልሽም ማለት ነው ሲጀመር ብሩኬ መጥፋት አልነበረበትም መቶ ሀይሚን ማባበል ነበረበት ቴኬር ማድረግ ነበረበት ወደ ራስ መመለስ ነበረበት መጥፋት አማራጭ አይሆንም ማለት ነው ቢፈልጋል ስለዚህ ሀይሚ በድሎኝ በተለይ መጨረሻ ላይ ያለው ሙዚቃ በደንብ አድርጎ ሀሳቧን ይገልጽላታል። የበደለኝን ሰው ሂጅ አለን ለማመጥም አለን ለማመጥህም ከመጣህ ራስና የሚል ይዘት አለው የመጨረሻው ፓርት ሙዚቃ ማለት ነው። ስለዚህ ሀይሚ አሁንም ቢሆን ብሩኬን ሄዳ አትለማመጠው ማትለሙ ነው። ስለዚህ ብሩኬ ከሀይሚ ጋር መታረቅ ከፈለገ ዝም ከማለት ይልቅ መጥቶ ችግሮቻቸውን እንዲፈቱ መነጋገር። አሁን ሀይሚ ካላስትቶኛል እኔም ትቸዋለሁ ነው። በቃ የራሷን ኑሮ እየኖረች ነው፣ ቪዲዮ እየሰራች ነው። በቃ ህይወት እንዲህ ይቀጥላል። በቃ ምክንያቱም ሴት ልጅ ሄዳ ወንድ ልጅ መለማመጥ የለባትም። ብሩኬ ስልክ ዘግቶ መጥፋት ሳይሆን መፍትሄው መተክ፣ መነጋገር፣ ቪዲዮ መስራት፣ አለመጥፋት ነው የተሻለ የሚሆነው እንጂ መጥፋት አማራጭ አይሆንም። ሲቀጥል ሀይሚ የኔ ቸኮላታ እንኳን ህይወት እንደዚህ ቀጠለ ምክንያቱ አንድ ወንድ ልጅ ሄደ ብለሽ አንገትሽን መድፋት ማልቀስ የለብሽም። በጣም ደስ ብሎኛል። ጥንካሬሽ በጣም ነው ደስ የሚል። እውነት ለመናገር አንዳንድ ሴቶች ወንድ ጋር ተለያየን ብለው ህይወት ያበቃ ካላስ ጨልሟል ብለው የሚያርፈዋሉ። ሀይሚ እየቸኮላት ደግሞ ቪዲዮ አን እየሰራች በቃ ኖርማል፣ የተፈጠረውን ነገር በውስጧ ይዛ ለእኛ በነገራችን ላይ በውስጧ በጣም አዝናለች፣ ግን ደግሞ ምንም እንዳልተፈጠረ ሆና ነው እየሰራች ያለችው። ሲቀጥል ደግሞ አሁን ሀይሚ ጥፋተኛ ጥፋተኛ ልትሉ ትችላላችሁ። ብዙዎቻችሁ ኮመንት ላይ እንዳለ ሀይሚ ከዚህ ልጅ ራ ይሄ የዛዚህ ልጅ ጋር መጋጋጥ መላላጥ ይቅረብሽ። እኖ መላላጥ መጋጋጥ አይደለም። ምንም ያደረገችው ነገር የለም። ዲስታንሷን ጠብቃ ሲነካት እንኳን እንዳትነካኝ ነው እያለችው የነበረችው። ግን ሰጦታዋን እኔ ባትቀበል ደስ ይላል የነበረ ነገር ግን ሰጦታዋ ይናቀም። በቃ ሰጣት እኮ ተመቸችው። በቃ ተመቸሽኝ ማለት መብቱ ነው ዳኔ። ሲቀጥል ደግሞ ሀይሚ የጠራችው ሌላ ነገር ልትለው አይደለም፣ አብረን እንስራ ልትለው አይደለም፣ ብሩኬ የልታበሽቅበት አይደለም። በቃ ከህይወቷ እንዲወጣላት እንዳይረብሻት፣ ስልኳ ላይ በተደጋጋሚ እንዳይደውልላት፣ እሷ እንደማትፈልገው አስረግጣለት ነግረው እንጂ አብረን እንቀጥል፣ አብረን እንሆን፣ አብረን እንስራ ልትለው አይደለም ያገኘችው ሀይሚ ማለት ነው። እና ኮመንት ላይ እንዳለ እየተንጫጫችሁ ነው፣ ሀይሚ ዳኒን ማግኘት የለብሽም፣ ሀይሚ ትፈልገዋለች ምናምን ምናምን እያላችሁ ነው እሷ እንደማትፈልገው ልት ነግረው ጠርታ እንዴ ነው። እናንተ ትፈልገዋለች ብላችሁ አስተያየት የምትሰጡት እንደማትፈልገው እኮ እየነገረችው እናንተ እየሰማችኋት አይደለ እንዴ? ሲቀጥል ደግሞ ብሩኬ መጥፋትን አማራጭ አድርጓል። ከሷ መራቅ ስለፈለገ በሌላ ስራ ሊመጣ ስለሆነ ይሆናል እንግዲህ እየጠፋው ይመጣል ብዬ አስባለሁ። መጥፋት አማራጭ አይሆንም። ብሩኬ መምጣት አለብህ። እኔም በመጥፋቱ በጣም ነው የደበረኝ፣ ግን ደግሞ ይሄ አማራጭ አይሆንም። ሀይሚ ደግሞ እንደማት ለማመጠው ግልጽ ነው። መጨረሻ ላይም ቪዲዮ ሙዚቃው በደንብ ያስታውቃል። በቃ ሀይሚ ብሩኬ እንደማት ለማመጠው ራሱ ካልመጣ እንደማትሄድ በቃ ስልኩን ዘግቶ ጠፍቷል ብላለች። እንግዲህ ብሩኬ ይመጣል ብዬ አስባለሁ። አንዳንዴ ሲናደድ ቡራ እንደዚህ ነው የሚያደርገው። በነገራችን ላይ ብዙ ጊዜ እንደዚህ አድርጎ ያቃል። ሰው ይመጣል። ዛሬ ቢቀር ነገ ይመጣል። አሁን ላይ ግን ብሩኬ በመጥፋቱ ሁላችሁም ሀይሚን እየወቀሳችሁ አትገኛላችሁ። በጣም ፎቶ አንተ ዘቀዝቃላችሁ፣ ምንም ነገር ልታደርጉ ትሽላላችሁ። በነገራችን ላይ እንደዚህ ባደረጋችሁ ቁጥር ሀይሚ በጣም ጠንካራ ጎበዝ ጥልህ እየያዛት መስራቷን ትቀጥላለች እና እናንተ ስትናደዱ፣ ስትቃጠሉ ትኖራላችሁ። እናንተ ናችሁ እንዲህ እንዲሆን ያደረጋችሁት። በመሃል ተከፋፍላችሁ ቡራዬ ሀይዞ ሂድበት ምናምን እያላችሁ ሀይሚየን ፎቶዋን እየዘቀዘቃችሁ ብዙ ነገር እየሰጣችሁ ለሱም ያልሆነ ያልሆነ ነገር እያላችሁ አንዳንዴ ኮሜንት እያየ አስተያየታችሁን እያየ ተቀይረዋል ሰው። አሁን ሀይሚ ለምንም ነገር ተጠያቂ አይደለችም። በነገራችን ላይ ብሩኬ በመጥፋቱ ሶሲ እና ዳኒ በመለያየታቸው በቃ ምንም ተጠያቂነት የለባትም። ሁልሽም ማለት ነው ሀይሚ ዜጋ ምንም ያደረገችው ነገር የለም። ብሩኬ ያመጣው የራሱ ጦስ ነው። ስለዚህ ይቅርታ ጠይቋል። አዎ ይቅርታውን ግን አንድ የሁለት የጠየቀ፣ ከዛ በኋላ ዳኒን መደብደብ ጀመረ። ከዛ እልህ ያዘው። እንለያይ ስትለው እሺ እንለያይ ብሎ ሄደ በቃ ገብቷችኋላ ለምን በደንብ መጥቶ አይጠይቃትም? በደንብ በቃ ከማጨቃጨቅ መጥፎ ቃል ከመነጋገር በደንብ ተነጋግረው እንዲፈቱ ማስረዳት ነበረበት። በደንብ አድርገው በግልጽ ሰው ብሩኬ ደግሞ መራቅን መረጠ። በ በቃ ከዚህ በኋላ አብረን አንቀጥልም አለችው ሀይሚ። ይሻ አንቀጥልም ብሎ ሄደ በቃ። ገብቷችኋላ የእውነት አብሯቸው የሚቀጥል ሰው ግን እንደዚህ አይደለም ትቷቸው አይሄድም። በደንብ እንድታስረዱት ይጠይቃችኋል። ጓደኞቹን ይዞ መጥቶ እንድታረቅ ሊል ይችላል። ምክንያቱም መጀመሪያ እሱ ነው ያጠፋው። ገብታችኋል። ሁለታቸውም ላይ ጥፋት አለ፣ ግን የሚበዛው የብሩክ ነው። በቃ የመጀመሪያው መጀመሪያው፣ የታሪኩ መጀመሪያ፣ የመለየታቸው ምክንያት መጀመሪያ እሱ ነው። ሰው ጓደኞቹን ይዞ እንኳን አንዴ ሀይሚን መለመን ነበረበት። ከዛ በኋላ መቁረጥ ነበረበት። እና ሃይሚ ደግሞ እንለያለችው በቃ እንለያ ያላት እሷ። ደግሞ ህይወት ይቀጥላል ብላ በራሷ ቤት ቪዲዮ እየሰራች ነው። ጎበዝ ሃይሚዬ፣ እንድታለቅሽ አንፈልግም። በቃ እንዲከፋሽ አልፈልግ። ምንም ቢሆን እሱ ወንድ ልጅ ነው። ነገ ተረጋግቶ ደስተኛ ሆኖ ይመጣል። ወንድ ምንም ችግር ምንም አይሆንም። ሲጀመር ማለት ነው። ሲቀጥል ጓደኞች አሉት፣ ቤተሰብ አለው ምናምን በቃ ሀይሚ ግን ኔኔ መጥፋቱ አላስደሰተኝ። ማለት እዚህ ጋር እኔ አሁን እንደ ሳወራ ቡራን የምጠለው ምናምን መስላችሁ ሰዎች አላችሁ። በነገራችን ላይ እኔ ቡራን በጣም ነው ወደው። የሚመቼ ልጅ ነው፣ ምስኪን ልጅ ነው። መታችሁም እዚህ ጋር አንዳንዴ ተሰደባላችሁ። የብሩኬን ፕሮፋይል አድርጋችሁና አተሳደቡ እኔ ውዶች አተሳደቡ። የምር ብሩኬን እኔ በጣም ነው የምወደው። ሁለቱም እንዲለያዩ ከማይፈልጉ ሰዎች መካከል አንዷ ነኝ። እኔ ለአንድ ሰው ወግኜ አስተያየት አልሰጥም፣ ለሁለታቸውም ነው። አሁን ዛሬ ሀይሚ ጥፋቷ ምንድን ነው ካላችሁ፣ ስጦታውን መቀበል የለባትም ነበር። በቃ ወርውራለት በሄደች ብዬ አሰብኩ። አንዳንዴ ደሞ አንዴ ደግሞ ትክክልናትም እላለሁ። ለምን መሰላችሁ? ትክክልናትም ብለው ሶሴና ብሩኬን ማብሸቅ ትፈልጋለች፣ መበቀል ትፈልጋለች እሱ ያደረጉት ነገር ከዚህም በላይ እስከሆነ ድረስ ስጦታ ሰጣት፣ በቃ ስጦታውን ተቀበለች፣ በቃ ተቀብላ ሄደች። ሌላ ዳኒ ዳኒ ያው እንግዲህ በቃ እሱ ተንኮለኛ ነው ታውቃላችሁ፣ እሱ ተንኮለኛ ነው። ሰውን ለማብሸቅ ቆርጦ የተነሳ ነው። ሶሴንም ብሩኬንም ማብሸቅ ይፈልጋል። አሁን እሱ ብሩኬ ስለመታው በቃ መበቀል ይፈልጋል። ቡራን ገብታችኋላ፣ ማብሸቅ ፈልጓል። በቃ እያበሸቀው ነው ብሩኬን አሁን ላይ ዳኒ ያለው ዞሮ ዞሮ ብሩኬ እንደውም እቤት መቀመጡ አሪፍ ነው። መጥቶ እዚህ ጋ ከሚደባደብ ምናምን በቃ ራሱን ቢያዳምጥ ቢያረጋጋ ይሻላል ብዬ ነው የማስበው። እንግዲህ ይታረቃሉ የሚል ተስፋ አለኝ። አሁንም ቢሆን እኔ ተስፋ አልቆርጥም። ግን ዳኒን አሁን የጠራችሁ ሀይሚ ብዙዎቻችሁ ፈልገው ምናምን ነው የሚመስላችሁ። ግን ፈልገው ሳይሆን ልታስረዳው ፈልጋ ነው በቃ እንደማትፈልገው ከህይወቷ እንዲወጣላት እንዳይረብሻት ነው የጠራችው። ግን እሱ እሷ ስትጠራው ሌላ ተንኮላ አስቦ መጣ። ገባችሁ? ሌላ ወጥ መድ አዘጋጅቶላት መጣ ነው። አሁን ብሩኬም ይሄን ስጦታ አስተቀብለው ለምን ተቀበልሽው ምንም ብሎ ቡራ እንዲጮህ ወይም እንዲቆጣ ወይም ተስፋ እንዲቆርጥ፣ ሶሲ ደግሞ በጣም እንድትናደድለት ይፈልጋል። አይ ሀይሚ እኔ ውድ ነገር የኔ ቆንጆ በቃ እኔ የምልሽ ነገር ቢኖር ዳኔን ማግኘት የለብሽም። በቃ ማስታረቅ አይጠበቅብሽም። ካሁን በፊት ለፍታችኋል እኮ ለፍታችኋል። ሶ እነሱ ያልተጣሉ ሰዎች እንዴት ላስታርቅ ብለሽ ትመጫለሽ? ኔ ውድ ነገር የኔ ቆንጆ ማለት ነው፣ ና ከዳኔ ጋር በቃ አትገናኝ ነው። እኔ በቃ ስታገኝ ሁሉ በጣም ነው የምናደደው። ኔ ራሱ ና እሷም ድብር ብሏት በጣም ደብሯት ነው እያገኘች ያለችው። ሀይሚ ዳኔን በታእምር አትፈልገውም። በቃ ጭራሽ ጭራሽ ነው ማትፈልገው በቃ ከህይወቷ እንዲወጣላት እንዲበጣብጣት እንዲ ሊረብሻት አትፈልግም። የእሷን ሜንሽን እያደረገ እንዲበጠረቅ አትፈልግም። ምን ነው የቡታ ጅራልሽ በሆንኩ አላለም። ምን አይነት ወርቅ ሰውዬ ነው እናንተ፣ እንደው በጣም ነው የሚያናድደው እኮ። ግን ወንድ ልጅ ነው በቃ ወንድ ነው በቃ ማለት መብቱ ነው፣ መውደድ መብቱ ነው። ሀይሚ የምትወደድ ልጅ ናት። እና ዳኒ ለምን ወደዳት ብላችሁ ደግሞ አትናደዱ። ምክንያቱም ሀይሜ በቃ ምትወደድ ሴት ናት፣ ምርጥ ሴት ናት። ስነ ስርአቷ በቃ ጨዋ እኮ ናት የኔ ጨዋ የኔ ጨዋ እኔ ማርያምን ደስ ትለኛለሽ፣ ቆፍጣና ምናምን እናሰቃ አታለቀቀስም። አሁን አንዳንዱ ሲንፍርቅ ሴት ቢሆን ማለት ነው፣ ብሩክ የጠባ ዝርኩን ጠፋ ተጠፋ እያል እያለቀሱ ይመጡ ነበር። ግን እሳያቸኋት ቆፍጠን ኮራ ምናምን ያለች ናት። ና ቆንጆ እንደዚህ በማሆንሽ በጣም ደስ ብሎኛል። ወንድ ልጅ መለማመጥ የለባችሁም በቃ እሱ ካልፈለገ ታውት በቃ ራሱ ይወስኖ። ፈልጓችሁ ሲመጣ ነው እንጂ እናንተ ፈልጋችሁ ስትሄዱ ከባድ ነው፣ ብላያችሁ ላይ ነው የሚወጣ ሩታን በግድ አብሮሽ በጠፋ ቁጥር እየፈለገች እሷ አጥፍታ አብሮሽን ይቅርታ እየጠየቀች ተለማምጣ ተለማምጣ እዚህ ደረሰች። መጨረሻው ማልቀስ ሆነ። ሰው አሁንም ቢሆን ሌሎቻችሁ ሴቶች የምትሆን ወንድ ልጅ መለማመጥ የለባችሁም። ሴ ወንድ ልጅ ሲፈልጋችሁ እራሱ ይመጣል። እናንተ እስከምትጠይቁት እስከምትለምኑት፣ ይቅርታ እስከምትጠይቁት አይጠብቅም። እራሱ መጥቶ ይቅርታ ጠይቆ የግሉ ያደርጋችኋል። የሚፈልጋችሁ ሰው የማይፈልጋችሁ ሰው ግን በቃ እንለያካላችሁት እንለያይ ይላችኋል። በቃ ስለዚህ ለመለያየት አስቦ የቆየ ሰው ነው። ስለዚህ ሀይሚ፣ እኔ ቸኮሌት ደስ ብሎኛል ባለማልቀስሽ። ነገር ግን ብሩኬ በመጥፋቱ ደግሞ በጣም አዝኛለሁ፣ ደስ አላለኝም። ምን እውነት ለመናገር ግን ደግሞ ይመጣል፣ ነገ ከነገ ወዲያ እና ብዙ ሰዎች ሀይሚን ከመሳደባችሁ ተቆጠቡ። በቃ።